እውነትን ማወቅ የምትፈልጉ ሙስሊሞች በደምብ ስሙ። ኢየሱስ ያድናል ይላሉ፣ ይገድላል ሲሉ ሰምተና እናቅም አንድም ቀን ተመልከቱ። ይህ ንግግር በጣም ወሳኝ ንግግር ራ አላህ ይገድላል። እኛ ደግሞ የምንለው ይሄ ንግግር በራሱ እስልምናና ክርስትና ይለየል። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። እኛ ምንድን ነው የምንለው? ኢየሱስ ያድናል፣ ኧረ አላህ ይገድላል ነው እኛ ደግሞ ምንለው። ታዲያ ወዳጄ፣ የሚገል ነው የሚያድን ይሻለ? የትኛው ይሻለ? እስቲ ኢየሱስ ይገድላል? ይገሉ አይችሉም። እውነት ነው፣ አንችልም። ቃሉም ላይ የለም፣ እነሱም አላሉም። ይህ ስተት ነው። ቃሉ ላይ ይላል። መግደል ካልቻለ ማዳኑን እንዴት ቻለ? ታዲያ እኛ አብሳሪዎች ነን እንጂ መርዶ ተናጋሪዎች አይደለንም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መራግብራችን ነው ጀምረናል። በዚህ መራግብ ላይ ሰብአዊ የሆኑ አስተሳሰቦችን በእግዚአብሔር እውቀት ላይ የሚነሱትን የትኛውንም አይነት አስተሳሰቦች በእግዚአብሔር ቃል እውቀት የምናፈርስበት መራግብራችን ነው። ዛሬ ደግሞ ከእስልምና ጋር በተገናኘ የሚነሱ ሀሳቦች አሉ። በተለይም ደግሞ የእስልምና አስተማሪዎች ክርስትና ላይ የሚያነሱት ትችቶች እንዳሉ እናውቃለን። ዛሬ ላይ አንዱን ትችት ለማየት እንሞክራለን። ኡስታዝ ሳዲቅ ወይም ደግሞ አቡ ሃይደር ተብሎ የሚጠሩ የእስልም እስልምና ሃይማኖት እንግዲህ ተከታይም አስተማሪም ናቸው። እሳቸው ከክርስትና ጋራ በተገናኘ ብዙ ጊዜ ልክ ያልሆኑ ሀሳቦችን ሲያንጸባርቁ እንሰማለን። በተለይ ጌታችን ኢየሱስ ክርስቶስ ላይ እውነተኛ ከሆነው ከእግዚአብሔር ቃል ውጭ የሆኑ ትምህርቶችን ሲናገሩ እንሰማለን። ያው እሳቸው የእስልምና እምነት ተከታይ ስለሆኑ የሚያነሱት ሀሳብ እንደ እስልምና ልክ ሊሆን ይችላል። እንደ ክርስትና ስናየው ግን ፈጽሞ ልክ ያልሆነ ስተት የሆነ ትምህርት ነው። ዛሬ ላይም እንደተለመደው እንግዲህ ክርስቲያኖች ላይ ያነሱት ትችት አለ። ቅዱሱ ቃሉ ላይ መጽሐፍ ቅዱሳችን ላይ ያነሱት ትችት አለ እና ትችት እንግዲህ መጽሐፍ ቅዱሳዊ የሆነ ምላሽን እንሰጣለን ማለት ነው። በመጀመሪያ እንደተለመደው እሳቸው በዚህ ጉዳይ ላይ የተናገሩትን ሰምተን እንመለስ። ኢየሱስ ያድናል ይላሉ፣ ይገድላል ሲሉ ሰምተን አናቅም አንድም ቀን፣ ኧረ አላህ ይገድላል ነው እኛ ደግሞ የምንለው እንግዲህ ኡስታዙ እንደተናገሩት ኢየሱስ ያድናል ይላሉ ይገድላል ሲሉ ሰምተና እናውቅም አሉ። ከዛ በኋላ ምን አሉ? አንድም ቀን ሰምተና አናውቅም። ኧረ አላህ ይገላል ነው እኛ ደግሞ ምን ነው አሉ። ተመልከቱ ይሄ ንግግር በጣም ወሳኝ ንግግር ነው። ምንድነው ያሉት ኢየሱስ ያድናል ይላሉ፣ አንድም ቀን ያው እኛን ማለት ነው። አንድም ቀን ይገድላል ሲሉ ሰምተና እናውቅም፣ ኧረ አላህ ይገላል ነው እኛ ደግሞ ምን ነው አሉ። በቃ ይሄ ንግግር በራሱ እስልምናና ክርስትናን ይለያል። ቀኛም እንስማማለን። በእኛ በክርስቲያኖችና በእስልምና መካከል ያለው ሰፊ ልዩነት በዚህ በአንድ ሴንቴንስ በአንድ አረፍተ ነገር የተያዘ ነው። እኛ ምንድን ነው የምንለው? ኢየሱስ ያድናል ነው የምንለው። እነሱስ ምንድን ነው የሚሉት? አላህ ይገላል ነው የሚሉት። ታዲያ ወዳጄ፣ የሚገል ነው የሚያድን ይሻላል? የትኛው ይሻላል? ምርጫው ያንተ ነው። እስልምና ይኸው አላህ ይገላል እያሉ ነው። እኛ ክርስቲያኖች ደግሞ ምንድን ነው የምንለው? ኢየሱስ ያድናል ነው የምንለው። አንድም ቀን ይገላል ሲሉስ ተሰምቶ አይታወቁም አሉ። አዎ አንልም። ለምን እንላለን? እንዴ፣ መሞት እኮ የሚታወቅ ነገር ነው። ምንም እኮ አዲስ ነገር አይደለም። ሰዎች ይሞታሉ። ሰው ይወለዳል፣ ይሞታል። አዲስ ነገር አይደለም። አሁን ውጭ ወጥቼ ትሞታላችሁ ብል ምንም አዲስ ዜና አይደለም፣ የሚያስገርምም ዜና አይደለም። ሰው ሁሉ ይሞታል። ሁላችንም ዋቾች ነን። እኔና አሁን ላይን መልክት የምትመለከቱ ሰዎች የዛሬ ሀምሳና የዛሬ መቶ ከመቶ ዓመት በኋላ የለንም። በእርግጠኝነት ከመቶ ዓመት በኋላ ሁላችንም፣ እኔም የለውም፣ ካሜራማን የለም፣ እናንተም የላችሁም፣ አቡ ሀይደርም የለም፣ ማንም የለም። ሁላችንም እንሞታለን። አዲስ ጄኔሬሽን ይመጣል፣ ሌላ ጄኔሬሽን። ስለዚህ ትሞታላችሁ ማለት አዲስ ነገር አይደለም፣ የሚያስገርም ነገር አይደለም፣ ለሰዎችም የሚነገር ነገር አይደለም። ደስ የሚለው ዜና፣ የሚያስገርመው ዜና ይሄን ሟች የሆነውን ሰው ትድን አለ መድኃኒት አለ የዘላለም ሕይወት የሚባል አለ ብለህ ስትነግረው ነው እንጂ ትሞታለህ የምትለውማ ምን ትቀልዳለህ ነው የሚለው። እውነት ነው እሞታለሁ ነው የሚለው። ምንም የሚያስገርም ነገር አይደለም። ስለዚህ እኛ ኢየሱስ ያድናል የምንለው ለምንድን ነው? ሰው ሁሉ ሟች ስለሆነ ነው። ሰው ሁሉ ሁሉ ሟች ስለሆነ ኢየሱስ ያድናል ብለን እንናገራለን። ተመልከቱ። በተለይ ሙስሊሞች፣ እውነትን ማወቅ የምትፈልጉ ሙስሊሞች በደምብ ስሙ። መሞታችሁ አይቀርም ትሞታላችሁ። ወይም በአደጋ ወይም በህመም በተለያየ መንገድ ትሞታላችሁ። የማይቀር ጉዳይ ነው። ማንም ሰው አልሞትም ብሎ ሊያስብ አይችልም፣ አይደል? ለምሳሌ እኔ ከዚህ በፊት ሙቻ አላቅም፣ ግን እንደምሞት አውቃለሁ። ኤክስፒሪየንስ ሳናደርገው፣ ግን ሁላችንም እርግጠኛ የሆንንበት ነገር ምንድን ነው? እንደምንሞትም በምናወቅ ማለት ሙተም አታውቅም ከሆነ ከዚህ በፊት እንደምትሞት በምናወቅ ሁላችንም በጋራ የተስማማንበት እውነት ነው። ለምን ከተባለ ውስጣችን ይነግረናል። እናውቃለን ሰው ሙዋች እንደሆነ ሁላችንም እናቃለን። በአንድነት የተስማማንበት ሀቅ ነው። አዋቂውም፣ የማያውቀውም ወንዱም፣ ሴቱም፣ ሀብታሙም ድሃውም እንደሚሞት እርግጠኛ ነው። በጣም እርግጠኛ ነው። ታዲያ እንደዚህ መቶ ፐርሰንት እርግጠኛ በሆንበት ነገር ላይ መጥቼ ትሞታለህ ብለህ ምን ይገርማል? ምን ይደንቃል? የሚገርመው ከሞት በኋላ ግን ህይወት አለ፣ የሚያድን አለ፣ የዘላለም ህይወት አለ የሚለው ንግግር፣ ስለ አዳኙ ማውራት ግን እሱ ያስገርማል፣ ያስደንቃል ደግሞም ለሰዎችም የኔ ምስራች መናገር አስፈላጊ ነገር ነው። ስለዚህ በክርስትናና በእስልምና መካከል ያለው ልዩነት ምንድን ነው ካላችሁ በጣም የምዘረዝራቸው ፖይንቶች አያስፈልጉም። ይሄ አቡ ሃይደር የተናገሩት አንዱ አረፍተ ነገር በቂ ነው። ኢየሱስ ያድናል ይላሉ እነሱ፣ እኛ ደግሞ አላህ ይገድላል እንላለን። ጌታ ኢየሱስ ክርስቶስ ወደ ምድር ለምድን የመጣው የሚለውን ጥያቄ ላንሳ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይነግረናል? የምጠቅሳቸው ጥቅሶች ራሱ ጌታችን ኢየሱስ ክርስቶስ የተናገረው ነው። አሁን ብዙ ጊዜ እንደዛ አይደል የሚሉት ራሱ ኢየሱስ የተናገረው ሊሉ ነ ሐዋርያውንትና ተናገረ ስንላቸው አይ ኢየሱስ ራሱ የተናገረው ስለሚለው ራሱ ጌታ ኢየሱስ የተናገራቸውን ንግግሮች ብቻ ኮት ላድርግላችሁ። ከሉቃስ ወንጌል ምዕራፍ ዘጠኝ ልጀምር። ለምንድን ነው ኢየሱስ ወደ ምድር የመጣው ለሚለው ጥያቄ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ይመልስልናል። የሉቃስ ወንጌል ምዕራፍ 9 ቁጥር 51 እንደዚህ ይላል፤ በሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቅና፣ በፊቱም መልእክተኞችን ሰደደ። ሄዶም ሊያሰናዱለት ወደ አንድ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበር አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸውን ንልዘን ትወዳለን አሉት። ተመልከቱ፣ ደቀ መዛሙርቱ የኢየሱስ ደቀ መዛሙርት እነማን ናቸው? ያዕቆብና ዮሐንስ። ኢየሱስም ሰዎቹ ኢየሱስ ስላልተቀበሉት ምን አሉት? እንደ ኤልያስ እንናገር ወይ እሳት ከሰማይ ወርዶ ሰውን ሁሉ ያጥፋ ወይ እንደዚህ እንዲሆን ትወዳለ ወይ ብሎ ጠየቁት። ጌታ ኢየሱስ ምን አለ? ቁጥር 55 እርሱ ግን ዘወር ብሎ ገሰጻቸውና ምን ዓይነት መንፈስ እንደሆነላቸው አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። አይገርምም? ተመልከቱ። ደቀ መዛሙርቱ ምን አሉ? ሕዝቡ ሁሉ እንዲጠፋ ትፈልጋለ ወይ? እሳት ከሰማይ ወርዶ ያጥፋቸው ወይ? እንደዚህ እንጠይቀ ወይ ሲሉት፣ ኢየሱስ ዞር አለና ገሰጻቸው። ምን ዓይነት መንፈስ ነው የተቀበላችሁት? ዛሬም እናንተን ሙስሊሞች የምንጠይቀው ጥያቄ ነው። ምን ዓይነት መንፈስ ነው የተቀበላችሁት? የሰው ልጅ የመጣው ለምንድን ነው ሊያድን ነው እንጂ ሊገድል አልመጣም አለ ጌታ ኢየሱስ ቁጥር 56 ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ኢየሱስ የመጣው ሊያድን ነው ለማጥፋት አልመጣም ማጥፋት ስለማይችል ነው ይችላል ግን የመጣው ለምንድን ነው ለማዳን ነው ለምን ሁላችንም ኮ መዋቾች ነን። ሁላችንም ኮ ሙት ነን ከእግዚአብሔር ውጭ ነን የነበር ነው። ስለዚህ ሁላችንም ሙታን ነበር። ስለዚህ ሙት ለሆነ ሰው ትሞታለ ማለት ምንም የሚገርም ነገር አይደለም። ስለዚህ ኢየሱስ የመጣው ለዚህ ለሞተው ዓለም ለእኛ ወደ ዘላለም ህይወት ሊያሻግረን መጥቷል። ስለዚህ ጌታ ኢየሱስ የመጣበትን ምክንያት ሲናገር በግልጽ ሁኔታ ይነግረናል። እዚሁ ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይም እንደዚህ ይላል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ምን ሊያደርግ ሊፈልግ፣ ከዛስ ፈልጎ ምን ሊያደርግ ሊያድ አድኖ ነው የመጣው። ለምን ሁሉ ሰው ህመምተኛ ነው፣ ኃጢአተኛ ነው በደለኛ ነው። ዮሐንስ ወንጌል ምዕራፍ 12 ላይ ደግሞ ያለውን ቃል አንብብላችሁ፣ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ፣ ዓለምን ላድን እንጂ በዓለም ልፈርድ አልመጣውምና። አይገርም! ኢየሱስ የመጣው ለምንድን ነው? ሊያድን የመጣው ሊፈርድ አይደለም የመጣው። በእኔ የሚያምን ሁሉ በጨለማ እንዳይኖር፣ ለእናንተ በጨለማ ውስጥ ላላችሁት የመጣው ኢየሱስ ክርስቶስ በጨለማ እንዳንኖር ምን ሆኖ መጥቷል? ብርሃን ሆኖ መጥቶልናል። ጨለማ ምንድን ነው የሚያሳየው? ኃጢአትን፣ ሞትን፣ ፍርድን። ስለዚህ ከኃጢአት ከሞት ከፍርድ ሊያስመል ልጠን መጥቷል። ዓለምን ላድን ነው እንጂ በዓለም ልፈርድ አልመጣውምና። ስለዚህ እኛ ክርስቲያኖች ሁሌ ስብከታችን ምንድን ነው? ኢየሱስ ያድናል ነው። እሱ ያድናል፣ ለምን የመጣውም ለማዳን ነውና። ስለዚህ ዛሬም ላይ ኢየሱስ ክርስቶስ ያድናል ብለን እንሰብካለን እንጂ ይገላል ብለን አንሰብክ። ሰምተን አናውቅም አሉ አቡ ሃይደር ክርስቲያኖች፣ ኢየሱስ ያድናል እንጂ ኢየሱስ ይገላል ሲሉ ሰምተን አናውቅም አሉ። ወደፊትም አይሰሙ። እኛ ክርስቲያኖች ሁሌ የምንናገረው ኢየሱስ ያድናል ብለን ነው የምንናገር። ከዛ በመቀጠል ውስታዙ የተናገሩት አንድ ንግግር አለ። እስቲ ደግሞ እሱን ሰምተን እንመልስ። እስቲ ኢየሱስ ይገድላል ይበሉ፣ አይችሉም። ቃሉም ላይ የለም እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል የኛ ጌታ ግን እራሱ እንደነገረ እዚህ ላይ ደግሞ ምንድነው የሚሉት? እስኪ ኢየሱስ ይገድላል ይበሉን አይችሉም አሉ። እውነት ነው፣ አንችልም። ኢየሱስ ይገድላል እኛ አንልም። ለምን? የታዘዝ ነው፣ የምስራችሁን እንድንናገር ነው። እኛ አብሳሪዎች ነን እንጂ መርዶ ተናጋሪዎች አይደለንም። ወንጌልን ስበኩ ለፍጥረት ሁሉ የተባልነው። ወንጌል ደግሞ ምን ማለት ነው? የምስራች ማለት ነው። መጥቼ ትሞታለህ ብለህ የምስራች አይደለም። ትታመማለህ ብለህ የምስራች አይደለም። እኛ አብሳሪዎች ነን፣ መልካም ዜና ተናጋሪዎች ነን፣ ዘ ጉድ ኒውስ እናበስራለን። እንናገራለን መልካም ዜና። መርዶ የሚናገር ካለ ይናገር። እኛ ግን አብሳሪዎች ነን። ለዚህ በሞት ጥላ ውስጥ ላለ ዓለም የምስራች ነው እንጂ የሚያስፈልገው ትሞታለ፣ ትገደላለ፣ ይገላል የሚል ቃል አይደለም። ስለዚህ እኛ አብሳሪዎች ነን። እርሶ እንዳሉት ኢየሱስ ይገድላል ሊሉን አይችሉም አሉ። አው አንችልም እኛ አንችልም አንልም እንደዛ እንደዛ አንልም ግን አንድ የተሳሳቱት ነገር አለ ኡስታዙ ምንድን ያሉት እስኪ ኢየሱስ ይገላል ይበሉን አይችሉም ካሉ በኋላ ቃሉም ላይ የለም እነሱም አላሉም አሉ ይሄ ስህተት ነው ቃሉ ላይ ይላል ቃሉ ላይ ይላል አንድ ሎጂክ ለማንሳት ሞክሯል መግደል ካልቻለ ማዳኑ እንዴት ቻለ ታዲያ የሚል ጥያቄ አነሱ ከዛ ኋላ ምን አሉ የኛ ጌታ ገን ይገላላል አሁን ትልቅ ኡስታዙ የዋሹት ውሸት ምንድን ነው ቃሉ ላይ የለም ኢየሱስ ይገድላል የሚል ቃሉ ላይ የለም አሉ እሺ ቃሉን ቃሉ ምን እንደሚል ማየት እንችላለን የመጀመሪያው ነገር ስለ ሞት ስናስብ ምንድን ነው የምናስበው የሚለውን ነገር ልፍተው ሞት ስንል ምንድን ነው ሞት ማለት መለያየት ነው በብዙ መንገድ ማየት እንችላለን ለምሳሌ ስጋና የነፍስን መለያየት ሞት እንለዋለን ግን እሱ አያስገርምም እሱ ሁሉም ሰው ይሞታል አይደል ሁሉም ሰው ይሞታል አማኝም ብትሆን ባትሆንም ሙስሊም ብትሆንም ባትሆንም ክርስቲያን ብትሆን ባትሆንም ኤቲስት ብትሆን ባትሆንም ትሞታል ይሄ አይገርምም ሰው ሁሉ ሟች ነው አይደል እኔ ኢየሱስን ስላመንኩት በስጋ አልሞትም ማለት አልችልም። ሙስሊሞችም አላህን ስላመኑ በስጋ አንሞትም ማለት አይችሉ ቢሉም ያው ይሞታሉ። እኛ እኔም ብል እሞታለሁ የማይቀር ጉዳይ ነው። እንሞታለን ሁላችን። አፈርነህና ወደ አፈር ትመለሳለህ፣ ይህ ቃል ይፈጸማል። ስለዚህ ሁላችንም ግን በአንድነት ይሄ ሞት የሚያስማማን ከሆነ ኢየሱስ ክርስቶስ የመጣው ደግሞ እኛን ለማዳን ነው ስንል ከየትኛው ነገር ነው የሚያድንን የሚል ጥያቄ መነሳት አለበት አይደል? በስጋ መሞት ከሆነ ሞት አለው፣ ኢየሱስም ባምኖ ባላምኖ ሞት አለው። ብዙ ክርስቲያኖች ከኔ በፊት ሞተዋል፣ እኔም እሞታለሁ፣ ከኔም በኋላ የሚመጡ ክርስቲያኖች ይሞታሉ፣ አይደል? ሙስሊሞችም ከዚህ በፊት ሞተዋል፣ አሁንም እየሞቱ ነው፣ ወደፊትም ይሞታሉ፣ ሰው ናቸውና። ሁላችንም ሰው ስለሆነ እንሞታለን። ስለዚህ ኢየሱስ ያድናል ስንል ምን እያል ነው? ከዘላለም ሞት ያድናል እያል ነው፣ ከዘላለም ፍርድ። ሁላችንም እኛም ክርስቲያኖችም ሙስሊሞችም ምናምንበት አንድ ነገር አለ፣ ፍርድ የሚባል ነገር እንዳለ እናምናለን አይደል? ከሞት በኋላ ፍርድ የሚባል ነገር እንዳለ እናምናለን። ያንን ፍርድ የሚፈርደው ማነው ነው ነው ጥያቄው። ማነው ያን ፍርድ የሚፈርደው ብለን ስንጠይቅ ጌታችን ኢየሱስ ክርስቶስ ነው ያን ፍርድ የሚፈርደው። ለምሳሌ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ያለውን ቃል አንብብላችሁ፣ ጌታ ራሱ የተናገረው። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እንደዚህ ይላል፣ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ፣ በዚያ ጊዜ በክብሩ ዙፋን ይቀመጣል ይላል። ማነው የሚመጣው? የሰው ልጅ ራሱ ማለት ነው። ከዛስ፣ አሕዛብም ሁሉ በፊቱ ይሰባሰባሉ፣ እረኛም በጎቹን ከፍየሎች እንደሚለይ እርስ በራሳቸው ይለያቸዋል። ከዛ በኋላ ምን ይላቸዋል? እናንብብ። ቁጥር 41 ላይ እንደዚህ ይላል፣ በዚያ ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ሩጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተመልከቱ፣ ይህን ቃል የሚናገረው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ፈራጅ ነው፣ የሚፈርድ ነው። ይህን ወደ ዘላለም ሞት፣ ወደ ዘላለም ፍርድ ሰዎች እንዲሄዱ መጨረሻ ላይ የመጨረሻውን ብያኔ የሚበይነው ማነው? ኢየሱስ ክርስቶስ ነው። ለዛ ነው አሁን ላይ ኢየሱስ ክርስቶስን ተቀበሉ ምንለው። ለዛ ነው ህይወት እንዲሆንላችሁ የዘላለም ህይወት እንድታገኙ ተቀበሉ። እንቢ ካላችሁ ግን በመጨረሻው ጊዜ እሱ ምንድን ነው፣ ፈራጅ ነው፣ ይፈርድባቸዋል። ይፈርድባቸዋል ስንል ፍርዱ ይታያል ነው እንጂ ፍርድ እዚሁም ያልቅ ነው። ኢየሱስን ካተቀበልክ የዘላለም ህይወት አለ፣ አልቀበልም ካልክ በዘላለም ወት ውስጥ ሁነ ትቀጥላለ። ግን ያኔ ለሁሉ ግልጽ በሆነ መንገድ ይታያል ማለት ነው፣ ይታያል ማለት ነው። አይ እኛ ያልነው በስጋ ይገላል ወይ የሚል ጥያቄ ደግሞ ስላነሳችሁ እሱንም፣ ለእሱም ጥያቄ መልስ አለው። መጽሐፍ ቅዱሳችን እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 32 ላይ ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮንን በጌታ እንገሰጻለን ይላል። በማ በጌታ ምን እንላለን እንገሰጻለን እዚህ ጋራ በጌታ እንገሰጻለን የሚለን ሐዋርያ ጳውሎስ ስለምንድን ነው የሚያወራው ከተባለ፣ በተለይም ከጌታ እራት ጋር በተገናኘ ሰዎች አላስፈላጊ ነገር ያደረጉበት ጊዜ ነበር። እዚህ የቆሮንቶስ መልእክት ሲጽፍላቸው ይሰክሩበት ነበር፣ ያልተገባ ነገር ያደርጉ ነበርእና በዚህ ምክንያት አንዳንዶች ምን ብሏል? ታሟል። አንዳንዶች ምን ብሏል? አንቀላፍቷል ይላል። ከፍዬ ባንብላችሁ፣ ቁጥር 29 ላይ ምን የሚል ቃል ይጠቀማል። የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙ ብዙዎች አሉ አያሌዎች አንቀላፍቷል አንቀላፍቷል ሲል ምን ማለት ነው ሙቷል ነው በስጋ ሙቷል አንቀላፍቷል ራሳችንን ብንመረምር ግን ባልተፈረደብን ነበር ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን አያችሁ በማ በጌታ ስለዚህ እነዚህ ሰዎች ምን ተብሏል ተገስጸዋል እንዴት አንዳንዶች ታመዋል አንዳንዶችስ ሙተዋል ሙቷል አያችሁ ስለዚህ ያደረገው ማ ነው ጌታ ነው በጌታ ምንላለን እንገሰጻለን ይህን ተናግሯል ዕብራውያን ምዕራፍ 10 ላይም ስናነብ ከቁጥር 29 ላይ ጀምሮ እንደዚህ ይላል የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለን። ደግሞ ጌታ በህዝቡ ይፈርዳል። ይሄ ብቻ አይደለም፣ ራ ዮሐንስ ምዕራፍ 3 ቁጥር 19 ላይ ራሱ ጌታ ሲናገር እንደዚህ ይላል፣ እኔ የመወዳቸውን ሁሉ ገስጻቸዋለሁ አለው እቀጣቸውም አለው እንግዲህ ቅና ንሳም ግባ በማለት ይናገራል። ስለዚህ ኢየሱስ አምላክ እንደሆነ እናምናለን። መጽሐፉ ይነግረናል። ሮሜ 95 ላይ በሚገባ ይናገራል። እርሱ ለዘላለም የተባረከ አምላክ ነው ይለናል። አምላክ ደግሞ ፈራጅ ነው፣ ባለስልጣን ነው በሁሉ ነገር ላይ ስልጣን አለው። ለዛ ነው በብሉይ ኪዳን ላይ በዚህ በአንደኛ ሳሙኤል ምዕራፍ ሁለት ቁጥር ስድስት ላይ እንደዚህ የሚል ቃል የምናገኘው ሀና ስትጸልይ እንዲህ ትላለች፣ እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ብላ ተናግራለች። እግዚአብሔር ምን ይላል? ይገላል ያድናልም። ስለዚህ ኡስታዝ እንደተናገሩት ቃሉ ላይ እንደዛ የሚል የለም ያሉት ነገር ሐሰት ነው። ቃሉ ላይ እንደዛ ይላል ያው በሚገባ አሳይቻለሁ በብሉ ኪዳን እግዚአብሔር ተብሎ ተነግሯል። በአዲስ ኪዳን ደግሞ የምንመጣ ኢየሱስ ክርስቶስ በስጋም እንደሚገስጽ አይተናል። ከዛ ደግሞ የመጨረሻውንም ፍርድ ፈርዶ ሰዎች ወደ ዘላለም እሳት እንዲሄዱ የመጨረሻውን ብያን የሚሰጠው ማን ነው? ኢየሱስ ክርስቶስ ነው። ከዚህ የበለጠ ባለስልጣን መሆን አይገኝም። ግን እኛ እንደ ክርስቲያኖች ሁሉ የምንናገረው ምንድን ነው? ኢየሱስ ያድናል የሚለውን ቃል ነው። ለምን ከተባለ ወንጌሉን ምንመሰክር ወንጌሉን ምናበስር አብሳሪዎች ስለሆነ ነው። ስለ ሞት ልናወራ አልተጠራንም። ስለ ግድያ ልናወራ አልተጠራንም። የተጠራ ነው ስለ ለመመስቀም እርሱም ኢየሱስ ክርስቶስ ነው። ስለዚህ ሙስሊሞች ይህን መልእክት የምትከታተሉ ኡስታዝ አቡ ሃይደር እንደተናገሩት ኢየሱስ ያድናል፣ አላህ ይገድላል።